ሰላም፣ ሰላም ጤና ይስጥልኝ። እንደምን አላችሁ የዩቲዩብ ተከታዮቻችን ዛሬ በአዲስ ስራ ወይም በአዲስ ቪዲዮ መተናል። ይህንም ቪዲዮ የመጣንበት መንገድ ትንሽ ለየት ያለና እስካሁን በሀገራችንም ሆነ በየትኛውም ቦታ ላይ ያልተጀመሩ ያው በውጭ ዓለማቶች ላይ ግን እየተለመዱ ትልልቅ ሰዎችን ሞቲቬት የሚያደርጉ የሚያዝናኑ፣ የሚያሸልሙ ጭምር ፕሮግራም ነው ይዘን የመጣ ነው። ይህ ፕሮጀክት ከትንሽ ጀምሮ እስከ ትልቅ ደረጃ ድረስ ሊደርስ የሚችል እነሆ፣ ዛሬ በዶልፊን ኢቨንት ወይም ቶርናመንት ሀ ብሎ ተጀምሮ እናንተን እያዝናና እናንተን እያፋለመ እናንተን እያወዳደረ ለቀጣዮቹ አመታቶች በሰፊው የሚዘልቅ የሚያድግ ትልቅ ቶርናመንት ነው የሚሆነው። እነሆ ዛሬ 2018 ላይ ሀብልን ጀምርና ቀጣይ አመታቶቹን ደግሞ በሰፊው ይህንን ፕሮጀክት እያከናወንን እናንተን እያዝናናን እናንተን እያፋለምን ዩቲዩባችንንም ከፍ እንደምናደርግ ተስፋ አለኝ። ይህንን ውድድር ከማከናወቻችን በፊት ይህንን ዩቲዩብ ሰብስክራይብ እያደረጋችሁ እንድታበረታቱን እንዲሁም ደግሞ ላይክ እያደረጋችሁ ምዝገባችሁንም እንድታከናወኑን ስንል በዚሁ ለማሳወቅ እንወዳለን። ምዝገባው እንዴት ነው የሚከናወነው? ምናልባት የመመዝገቢያ የቴሌግራም ሊንክ ወይም ደግሞ ስልክ ቁጥር እናስቀምጥላቸዋለን። በሰው ስልክ ቁጥር እየደወላችሁ ምዝገባችሁን ታከናውናላችሁ። ለመጀመሪያው ዙር ውድድር ወይም ፍልሚያ አምሳ ሰዎች ብቻ ነው የሚያስፈልጉ። ስለዚህ ከነዚ አምሳ ሰዎች አንዱ ለመሆን ተሽቀዳድማችሁ እንድትመዘገቡ ስንል እናሳስባለን። ለፍልሚያው ብቁ የሚያደርጉ ወይም ደግሞ ለመፋለም የሚያስፈልጉ ነገሮች አንደኛ ከ18 ዓመት በላይ መሆን በቂ ነው። እድሜ ያው ከ18 ዓመት በላይ ራሱን የቻለ ነው ተብሎ ስለሚታመን ከዚህ በላይ ያሉ ሰዎችን እናፋልማለን። ሴትም ይሁን ወንድ እኩል ተፋላሚ መሆን ይችላል። ምክንያቱም ፍልሚያው ከተማ ውስጥ ነው የሚከናወነው። ለምሳሌ የመጀመሪያው ተአምዛ ሰዎች አዲስ አበባ ውስጥ ይከናወናል። አዲስ አበባ ውስጥ ባሉ ከተሞች ላይ የሆኑ ቦታዎች ላይ ምልክቶች ይቀመጣሉ። እዛ ይሄዳሉ፣ እንደዚሁም ሌላ ትእዛዞች ይቀበላሉ። እነዛን ትእዛዛት ተቀብለውና አከናውነው የመጨረሻው ፖይንት ላይ መድረስ ነው ትልቁ ዓላማ። በዛ መካከል ሲሄዱ ታክሲ ሊጠቀሙ ይችላሉ፣ በእግር መሄድ ይችላሉ። ብቻ ካሉት ከ50 ሰዎቹ ቀድሞ እዛ ቦታ ላይ ለመድረስ የሚደረግ ፍልሚያ ለአሸናፊነት ያበቃልና ለእውቅና ያበቃል። ስለዚህ በዚህ መልኩ ይህንን ፕሮግራም እንጀምራለን። ለመመዝገብ ጥድፊያችሁን ቀጥሉ፣ ምክንያቱም መመዝገቡም ልክ እንደ ውድድሩ ፍልሚያ ነውና ለመፋለም ቀድሞ የመዝገቡ አንዳንድ መረጃዎችን ማወቅ ከፈለጉ ደግሞ በስልክ ቁጥሮቻችን እየደወላችሁ መመዝገብ ትችላላችሁ። ምናልባት ስልክ ቁጥር ልነግራችሁ እችላለሁ አስፈላጊ ከሆነ፣ 091115478 ደግመዋለሁ፣ 091115478 በዚህ ስልክ እየደወላችሁ መመዝገብ ትችላላችሁ። የመጀመሪያው ተሳታፊ ለመሆን ማንም እንዳይቀድማችሁ። እስከዛው ጊዜ ሰላም ቆዩን። ዩቲዩብ ቻናላችንንም አዲስ ነው ሰብስክራይብ እያደረጋችሁ አበረታቱን። ውድድሩም ከፍ እያለ ወደፊት እንደሚሄድ ተስፋ አድርጋለሁ። ሰላም ቆዩን። መልካም ጊዜ።